የተባበሩ መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወሰድና በማሻሻያው ለአፍሪካ ውክልና ቅድሚያ እንዲሰጥ ፕሬዚዳንት ታዬ አጽቀ ሥላሴ ጥሪ አቀረቡ። ፕሬዚዳንት ታዬ በሰማኒያኛ የተባበሩ መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም ነው ያሉት። የናይል ወንዝ የትብብር ማዕቀፍ ወደ ተግባር መግባቱን አስታውሶ የናይል ተፋሰስ ኮሚሽን ወደ መቋቋም ደረጃ መቃረቡን ወቁ ብለዋል። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ አካባቢ እኩል ልማትና ደህንነትን ማረጋገጥ የሚያስችል ሁለንተናዊ አሰራር እንዲዘረጋ እንደምሰራ ውስተዋል። ኢትዮጵያ ይህንን ህጋዊ ፖሊሲዋን ለማሳካትም የዲፕሎማሲ ሲና ሰላማዊ አማራጮችን እንደምትከተል አረጋግጠዋል። የኒውክሌር ቴክኖሎጂ ለሕክምና፣ ለምግብ ዋስትናና ለውሃ አስተዳደር ከፍተኛ አስተዋጽኦ ያበረክታል አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ ይህን የተናገሩት ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር የኒውክሌር ልማትን አስመልክቶ የሁለትዮሽ ውይይት ባደረጉበት ወቅት ነው። በውይይታቸውም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ባለፉት ዓመታት በአረንጓዴ ኃይል ዘርፍ ምሳሌ ሆና መቆየቷን ጠቅሰው ለአብነትም በቅርቡ ተጠናቆ ለመረቃት የበቃው ታላቁ የኢትዮጵያ ህዳሴ ግድብ በዘርፉ ያላትን ቁርጠኝነት ያሳያል ያሉት፣ ራዕያችን ከዛሬ የተሻገረ በመሆኑ የተለያዩ የልማት አማራጮችን ተግባራዊ እናደርጋለን ሲሉ አጽንኦ ሰጥተዋል። በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2018 የመስቀል በዓል እንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ነው ያሉት። የኢትዮጵያ እውነት እንደ መስቀሉ ሁሉ አቧራውን ጥሶ አፈሩን አፍርሶ ቆሻሻውን ደርምሶ ይገለጣል። የወጓት ያዩዋታል። ከላይ ሆነው እንዳዩዋት ሁሉ ከታች ሆነው ይገረሙባታል ነው ያሉት በመልእክታቸው።